ኧረ፣ ቡናው ፈላ! ቡናው ፈላ! ኧረ፣ ቡናው ፈላ! ቡናው ፈላ! ፍቅሮዬና ፉፉዬ ቡናው ፈላ ውዶችዬ!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 ካላችሁኝም ደግሞ ለምን ትሰሪያለሽ የምትሉም ካላችሁ በናታችሁ፣ መቆም ትችላላችሁ ማለት ነው። ምክንያቱም መብቴ ነው፣ መደገፍም መንቀፍም መብቴ እስከሆነ ድረስ ከተመቹኝ ተመችተውኛል ነው፣ ካልተመቹኝ አልተመቹኝም ነው የምለው በቃ። እና ቆየው ግን በፍቅር ከሰራው እውነት ለመናገር በጣም ቆይቻለሁ። በእርግጥ የሆነ ጊዜ ላይ ስለ አባቷ ታሪክ ምናምን ስሰማ በዛ ሳሰርቼ ነበረ ስለ ፍቅርዬ ከዛ በፊት ግን ያው ትችት ምናምን ሰራ ነበረ። እና ፍቅርዬ ያው የጀግና ልጅ ናት። አባቷ ለሀገርም ለወገንም ብዙ ስራዎች የሰራ ጀግና አባት ነበራት። ነብሱን ባጸደገነት ያኑረው። እና እኔ ስለ አባት ሲነሳ በጣም መጥፎ ስሜት ስለሚሰማኝ ለማንኛውም የጀግና ልጅ ጀግና ነው ብዬ ሳይ የሚያት ነበር አንድ ወቅት ማለት ነው። እና አንድ ወቅትም ደግሞ ትችት ያው ግድ ነው። ሶሻል ሚዲያ ላይ ስትመጡ ትችትም አለ መደገፍም አለ ማለት ነው። እና እስኪ ዛሬ ደግሞ እንደዚህ አምሮባቸው ውበቷን እስኪ ላድንቅላት ብዬ መጥቻለሁ። በጣም ነው ያማረባት። በጣም ፉፉዬም በጣም አምሮበታል። ማድነቅ ደግሞ መብት ነው። ማንም መብቱ ነው ማድነቅ። ከዛ በተረፈ ግን ባለፈው አንድ የፍቅር አድናቂ ናትና ከሚገርማችሁ ነገር ቲክታክ ላይ አግኝታኝ እንግዲህ ያስቡት ከሰባት ወር በፊት ከስምንት ወር በፊት ያለፈ ነገር አንስታ አንቺ ፍቅርን የምጠያት ልጅ ነሽ ወይ ብላ፣ ያዙ ይልቀቆኝ አለች። ያዙ ይልቀቆኝ ካልገደልኩሽ አለች። በቃ በዛ ሰዓት ባገኝሽ እገልሻለሁ ሁሉ አለች። እናንተ የሰው ጭካኔ ግን! በስመ አብ ወወልድ መንፈስ ቅዱስ። እኔ እኮ ሁሉን ነገር ትቼ ሰላም ፈጥሬ ምንም ፒስ እኮ ነኝ እንዴት ይሄን ያክል እናንተ ነብሳ ታጠፉ። ፍቅርዬን ሰድብሻት አላለች። እኔ እኔ እኔ አንድ ቀንም ተሳድቤ አላቅም፣ ግን እናገራለሁ ተቻለሁ ደስ ያላለ ነገር ካለ እና እዘ ከዝክሽ ነበር ሁሉ አለችኝ። ሰው ግን በዚህ ያክል እናንተ ተጨካክኗል እንዴ? በስማ ጭራሽ እኔ ቤተሰብ አልሳደብ የቤተሰብ ፎቶ አልዘቀዝቅ ቁም ነገር እኔ እዚህ ጋር የሚመጡትን ሶሻል ሚዲያ ላይ ያሉትን ደስ ያላለኝ ነገር ካለ እናገራለሁ። ከዛ ውጭ ግን በስመ አብ እና ገርሞ ደንቆኝ፣ እኔማ ወይኔ ይህች ልጅ ብታገኘኝማ ታጠፋኛለች ብዬ ሁሉ አሰብኩላችሁ። ቤተሰብ ይሄን ያክል መጨካከን እና ፈጣሪ ይቅር ይበለን ነው እምለው፣ ሌላ ምንም አለንም። እና ለማንኛውም እስኪ ዛሬ አሁን ፍቅርዬን አደንቃታለሁ። ምን እንደምታመጫቃለሁ ምን እንደምታበጫ አውቃለሁ። ምን አውቃለሁ አያለሁ እንጂ። ወይ ጉድ! ሰው ግን እንደው ጥለነው ለምንሄደው ነገር እንደው እንደ ይሄን ያክል እንደው፣ ኧረ ተይው ተይው ቤተሰብ። ለማንኛውም ፍቅርዬ፣ የኔ ቆንጆ፣ እየመችሽ ሸኒውድ ቀጥይበት፣ ጎበዝ። እኔ ፍቅርዬ ደስ ያላለኝ ነገር ካለ ነገ ጠዋት ልተቻት እችላለሁ። ደስ የሚለኝ ነገር ካለ ደግሞ ደግፋት። እኔ ሁሉ ለገብነኝ ሁለ ገብ ማለት አንድ አይዲያ ይዤ የምሰራ ሰው አይደለሁም። በቃ በፈለግኩ ሰው ነው የሚሰራ ሆኔ። ገባችሁ አደለ? ስለዚህ ተፋቱኝ ማለት ነው። ስህተት ካለ እንደዚህ ተሳስተሻል ብሎ እንጂ እንዲ ልታጠፉኝ ትነሳላችሁ? እንዲ ዋይ